ሻብሪ ክላጭስ እኔ በዚህ ሰዓት ማንንም ጓደኛ አልፈልግም፣ በተለይ ሴት ልጅ ያዝነብሽም። ልቤ ምንስቴ ቢከፋው ግን አይቆርጥልኝም። አየ ዛሬ ሞደሻለሁ። እሺ ምንድን ነው የምትፈልጊው? ከእኔ ተገናኛ እኔ ከዚህ ህይወት እንድትወጣ ስለምፈልግ ነው። በጣም የሚያስጠላ ህይወት ነው። እኔ ከአንተ ምንም ችግር የለብኝም። እኔ እንዳጋጣሚ ነው ያገኘው እኮ ችግር የለብኝም። ግን ይህ ህይወት ያስደስተሃል? ያስደስተሃል? በቃ እኔ እኔ እኮ አስደስቶኛ አይደለም። አስደስቶኛ አይደለም እኮ ከአምላክ ጋር አማራጭ የለኝም። በቃ ከአምላክ ጋር ተጣልተህ። እሺ ልጅቷ ልጅቷ ናት። በቃ ሴት እኮ ናት። እንዴ ለአንድ ሴት ብለህ እንደዚህ ህይወትን ትበጠብጣለህ? እንዴ! እንዴ እኔም አውቅ መስሎ ስለታየኝ ነው። አሁንም ደግሞ ተዋውቀናል። በቃ አለቀ። ዩቲዩብ እንደምሰራ ነግረኸኝ አለ በቃ እንተጋገዛለን እስካለው ድረስ ነገር ግን በዚህ ሁኔታ ላይ ላይ አልፈልግም። እንደ አንድ ሰው ነው እኔ ልልክ የምችለው። እሺ እኮ ገባኮ። እኔን መርዳት የምትፈልጊ ከሆነ በደንብ አዳምጪ። እኔ በቃ ምን ብዬ መናገር እንዳለብኝ አላውቅም። ብዙ ነገሮችን አሳልፈ በጣም ብዙ ማለት ብዙ እቅድ አለኝ። እዚህ ቦታ ላይ የተገኘውኝ ፈልግህ አይደለም እኮ ገብቶኛል እኮ እሱ ገብቶኛል። ይሄን ነገር ደግሞ በዚህ መንገድ አይደለም የምታስጌደው ካንተ ይሄን ነው የሚማሩት ፋሚሊዎች ካንተ ነው የሚማሩት እንደዚህ አይነት ነገር። ለአንድ ሴት ብለህ ህይወትን ትበጠብጣለህ። በቃ የራስን ህይወት ትጀምራለህ። በቃ ያ የሚሆነው ግን ጠንከራ ስትታይ ነው። ገባ አይደለ? ስለዚህ ፋሚሊዎችን እውነቱን ማወቅ ካለባቸው የወቁት፣ ችግር የለም። በእኔ ቪዲዮ ማየት ይችላሉ። እኔ ኦልሬዲ ቪዲዮ ጀምሬው ነው የመጣው። ገባ እኔ ለራሴ ፕሮግራም ግን ውሎዬ ካንተ ጋር ሆነ ችግር የለም። በዛው ፋሚሊዎችን አስተዋውቃለሁ፣ ግን በእኔ እንዳትናደድብኝ። እኔ አላውቅህም እኮ ነገር ግን ስላሳዘንከኝ ነው አሁን አብሬ ከዚህ ጋር የተቀመጥኩት እኮ። እና በእናትህ እንደሱ አትናደድ። በጣም ነው የደነገጥኩት። እንዴ ልትመታኝ ነበር እኮ። ነው ያን ልመታሽም። በቃ ተናድጄ ስለነበር ነው በቃ። እሺ፣ በቃ ከዚህ በኋላ የሆነ ነገር ስትፈልግ እንደዚህ ነገር ውስጥ እንዳትገባ በእናትህ። እኔን ማግስት ትፈልጋለሽ? አዎ ፈልጋለሁ። የእውነተኛ ሸሞን እኔ የማደርገውን አንድ ነገር ታደርጋለሽ? አደርጋለሁ፣ ችግር የለም ከዛ ሁሉ ነገር እነግርሻለሁ። አንተ ህይወትን የሚለውጥ ነገር ከሆነ ችግር የለም፣ የምችለውን አደርግልሃለሁ። እኔ ማደርገውን ታደርጋለሽ። እኔ ማደርገውን ታደርጋለሽ ማለት ማደርገው እኔ ልታግዢኝ ከመጣሽ እኔ የማደርገውን ነገር ለእኔ እስቲ ታደርጋለሽ? አታደርጊም? የእውነት ለኔ ዋጋ የምትከፊልኝ ከሆነ የምታደርገው ነገር ምንድነው? እሱን በቃ እኔን ለእኔን ልትረጂኝ ነው የመጣችው? አዎ ሳልፍ ስላሳዘንካኝ ልረዳህ ነው የመጣው አለች። አዎ ስለዚህ እኔ የምትረጂኝ ከሆነ እኔ የማደርገውን ነገር አንድ ነገር አድርጊልኝ። የእውነት እኔ እንደምትረጂኝ አውቃለሁ። እሺ ችግር የለም። እሱ ምን ልታደርገው ነው እኔ ልታግዥ ነው የመጣሽ አይደለ? እኔ በዚህ ሰዓት ለኔ ለእኔ ይሄ ይሄ ለእኔ በዚህ ሰዓት ማለት ነው ትክክለኛ ጓደኝ። አንቺ የእኔ ጓደኛ መሆን የምትፈልጊ ከሆነ ይህንን ጥዬ ከአንቺ ጋር እንድቀጥል ከፈለግሽ ይህን ነገር አጭሽና ከዛ በኋላ አብረን እናውራለን። ነግርሻለሁ፣ በቃ ሁሉን ነገር ነግርሻለሁ። የምር ከልብሽ የምታግዥኝ ከሆነ እንዴ፣ እኔ ላጨስ በዚህ ሰዓት የሚያስፈልገኝ ይሄ እኮ። እንዴት አንተን ከዚህ ህይወት ለማስወጣት እያልኩ እኔ እንዴት ላጨስ እችላለሁ? ሊበቃሽ፣ በቃ ተይው፣ በቃ እሺ፣ ተይው። የኔም ህይወት እንዲበላሽ ትፈልጋለህ ነው? ያንቺ ህይወት እንዲበላሽ አልፈልግም። እና ሄላንት ያልጠቀመ እንዴት ነው አጭሼ ላሳይክ? እምችለው፣ የእውነት የእውነት፣ ለእኔ የምትረጂኝ ከሆነ የምትረጂኝ እኮ በቀላል መንገድ አይደለም። ዋጋ ለእኔ የምትከፊልኝ ከሆነ አሳዝነኛል ብለሻል አይደል? አዎ አሳዝነኛል። ለእኔ ዋጋ የምትከፊልኝ ከሆነ ይሄን ነገር አድርገሻል። እንደዚህ የምትሆነው አላመንከኝ። አላመንኩሽ እንደዚህ አይነት ነገር ውስጥ ማጨስም አልችልም። እምነት በዚህ ነው እንደሚለካው። በቃ እኔ አላመንኩሽ። እኔ ሴት ልጅ ነኝ፣ ህይወቴ ቢበላሽ አንተ አስደስተሃል። በቃ እኔ አያስደስተኝም። ግን ማመንስ ማወቅ ስለምፈልግ ነው። በቃ እንዳምንሽ ከፈለግሽ አምንሽ። በቃ እንደዚህ ነው ማለት በቃ። የእውነት ግን ዳጭስ ልትፈቅድልኝ ነው የእውነት ጓደኛ የመሆን የእውነት ጓደኛ የመሆን ሽ ለመወቅ ይሄን ነገር ስታረግ አውቃለሁ። እምነትሽ አይፈቅድልኝ ሴት ልጅ ነሽ። ይሄን ነገር እንኳን ለሴት ልጅ አይደለም ቀርቶ ለማንም ሰው የሚመኙት ነገር እንዳልሆነ አውቃለሁ። ግን ምን ያህል ዋጋ እንደምትከፍል ለጥቀመ ነገር እንዴት እኔና እንደዚህ ትጠይቀኛለህ አይ በቃ እሺ በቃ ተይው በቃ እኔ ደግሞ ማመን የምፈልገው ነገር ይሄን ነገር ስታረግልኝ እና ይሄን የእውነት ባጭ ሳንታ ያስደስታል፣ አምንሻለሁ ባያንስ ደስተኝም በቃ ምንሻል ሆነ ነው የምታምነኝ የእውነት እንደምትረጅኝ አስባለሁ። እኔ ብዙ ጓደኞች ጋር ያደግኩት ብዙ እንትነው አሳልፍ ያለው ግን በዚህ ልክ የአንድ ሰው ህይወት ለማትረፍ ችግር ሞክረዋል። የሚያስደስት ከሆነ በቃ ማመን ፈልጋለሁ። እንዴት ነው የሚደረገው? በዚህኛው በዚህኛው ሳቢው እንደዚህ አድርገሽ አጆና በቃ ሳቢውና ምኑን ነው መስበው ወደ ውስጥ ማለት ወደ ውስጥ ልስበው አዎ ከዛ አምንሻለሁ። ምን ነው የሚሳበው? አይሁን እንደዚህ በቃ እንደዚህ አድርገሽ ዝም ብለሽ በቃ ልክ እንደዚህ አድርገሽ ሳብ ብለሽ ማለት ነው። ምናት እኔ እንደ አምንሽ ከፈለግሽ በቃ አውቃለሁ። እምነትሽ አይፈድድም። ሴት ልጅ ነሽ። ይሄ ነገር ለማንም አይደል፣ ግን በቃ እኔ ዋጋ እንድትከፊል የሚፈልገው ነገር ካቅም በላይ የሆነ ነገር አድርገሽ አሳይ። አሁኑ ነው፣ ለሌላ ጊዜ እረዳሀለሁ ምናን አቃላምን። በቃ ይሄ ነገር ግን የእውነት ከዚህ በኋላ ግን አንተም አትሞክረው ከሆነ ቃል ገባልኝ። እሱን ነው የማደርገው። ቃል ሁለተኛ ምንም አይልም ነገሩ አትገባም ምን ሳቢው አላልክም እንዴ? አመንከኝ? አሁን አይ በቃ አልፍ። አመንከኝ? እንዴት ሰብ ይፈልግ ምናምን አሁን አይደለም፣ በቃ የሚለውን ነገር ማወቅ ስለፈለግኩ ስለዚህ አሁን አምነኛል። እሺ በቃ ሰላም ዚዙ። እሺ ከዚህ በኋላ እንደዚህ ነገር ውስጥ አ፣ ከዚህ በኋላ እንደዚህ አላደረገም። ስለዚህ አዲስ ጓደኛ ያገኘው ማለት ነው። በቃ ተነስሺ ናምሳ ምናምን በልተን እንሄዳለን። በቃ እኔም ፋሚሊዎቼን በዚህ ልሰናበት። ምን ስለኔ ማወቅ ትፈልጋለሽ አይደለ? አ እሺ፣ የሆነ ቦታ እንሄድና እናግርሻለሁ፣ እንቀመጥና በቃ አሁን ሰዓቱ ስለሄደ እንሂድና ዝምታ ሲውጠኝ ምን እንደምል ሳጣ፣ ደስ አይለኝም። ደስ አይለኝም። አንቺን አገኝ ብዬ እኔ ራሴን ሳጣ ደስና ቤኪ ነበር ያልከኝ ስምህ ስላገኘሁ ደስ ብሎኛል። እኔም ደስ ይለኛል። እስኪ እዛች ጋር እንቀመጥና ትንሽ እስኪ አንዳንድ ነገሮችን ታጫውተኛለህ አይመስልህም? ቤኪ ደህና ነህ? ደህና አለሁ ይመስገን፣ አልሐምዱሊላህ። ዛሬ ሳናስበው በቃ ከኔ ጋር ዋልክ እኮ። እኔም ሳላስበው አንተ ጋር ዋልክኝ። በጣም ደብሮኝ ስለነበረ የትም መሄድ እንዳለብኝ አላወኩም። በቃ ማለት ምንም አማራጭ ስለሌለኝ ደግሞ በቃ ተስፋ ቆርጫለሁ ማለት ይቻላል። እንጃ ምን ማለት እንዳለብኝ እራሱ አላውቅም። እና ከዚህ በኋላ ተስፋ መቁረጥ የሚባል ነገር የለም። እኔ የምልህ፣ ቆይ እንዴት እዚህ ህይወት ላይ ጋባክ ማለት እንዴት ነው እንደዚህ ልትሆን የቻልከው? ነው ባላቅም። እኔ ያው ፊትህን የተወሰነ ስላወቅኩ ነው ስቲል ያቆም ባጃጁን አቁሜ ወደ አንተ የመጣሁት። ቲክቶክም ስለምትሰራ የሆነ የማውቅ መሰለኝ እና ዩቲዩብም እሰራለሁ ብለኛል። እኔ ሽብላ አላቅም ነበር። አዎ ቲክቶክም እሰራለሁኝ ዩቲዩብ ላይም እሰራለሁኝ። እና እንዴት በአንድ ሴት ምክንያት እንደዚህ ይወጥሩ? አይደለም እኮ የምር አያድርስ ነው የሚባል። ግን ምክንያቱን ብትነግረኝ ደስ ይለኛል እንደ ጓደኛ። አዎ ማለት ያው አሁን በፍቅር ላይ አሁን እኔ ማለት ልነግርሽ የምፈልገው ነገር በፍቅር ላይ ስትኖሪ በጣም ብዙ ውጣ ወረዳል ነው እኔ ጋር ደግሞ መሲን ያው ላታቂያት ትችላለሽ። እኔ መሲን በጣም ነው የምወዳት፣ እና ለሷስ ብዙ ነገሩኛል። ይሄን እንኳን ባህር ዳር ለቅቆ አዲስ አበባ እስከ ደረጃ አዲስ አበባ ከሄድን በኋላ ራሱ ችግሩ ተፈቶ ነው እንደገና ወደ ባህር ዳር የተመለሰ በጣም ብዙ ነገር ማለት ነው። እና እኔ እንዲሁም የሆነ ስራ ቦታ ነበረኝ። ስራ ቦታውን ለቅቄ ሌላ ስራ ላይ የተሻለ የገባትኝ መሲን ተማሪም ስለሆነች እሷን ለማገዝ በአንዳንድ ነገር ብዬ ስራ ለመፈለግ ራሱ ብዙ ቦታ ተንከራትቻለሁ። ይሄ ሁሉ ነገር ለፍቅር ሲባል እና በፍቅር አንዳንዴ በፍቅር ላይ ከባዱ ነገር ምን እንደሆነ ታውቂያለሽ? በቤተሰብ የመጣ ነገር ከሆነ ከባድ ነው። ግን እኛ በቤተሰብ ያለውን ችግርም ፈተን ሁሉን ነገር ተቋቁመን ፍቅራችን እንደቀጠለ ነበር። ግን ትናንትና ምንም እንዳልተፈጠረ እኔና እሷ ምንም አይነት ግንኙነት እንደሌለን ማለት ሳስበው እራሱ በጣም ይገርመኛል። ምን ያደረገችው? ቆይ ማለት የምትታረቁ አይደላችሁም? ለምን አትታረቁም ታዲያ? በቃ መጀመሪያ ላይ የሆነ ወረቀት ነገር ሰጣት የሆነ ሰው ከቆምንበት። ማን ነው ስላት መናገር አልፈለገችም። ደብዳቤውን ሳነበው ስለሷ የሚያውቃት የሚያቃት ሰውና ከሆነ በፊት እንዳገኛት ምናምን ነገር ነው። አልነገረኝ ስትል ተበሳጭቼ እኔ ደግሞ የማይሆን ነገር አርግ። በጥፊታ ማትች ነበር። ማን ነው ሷን? መሲና እና ማለት ተናድጄ ስለነበረ ነው። በሰብ አንዳንዴ ደግሞ ሴት ልጅ መማታት ስህተት ነው፣ ይቅርታ ልጠይቃት። ትናንት ባገኛት ከወንድ ጋር መጣት፣ ከዚህ በኋላ አልፈልግም። እኔ እሱ ፍቅረኛ ነው አለች። ልጁም አንገራገረኝ። በአንድ ቀን ነው እንዲህ ፍቅረኛ የምታገኘ? ያው የተደበቀ ነገር አለ መሰለኝ። አሁን በአንድ ቀን እሱ አወጣችሁ እንጂ ያ ደብዳቤም የተሰጠበት ምክንያት ያው ማለት ፍቅረኛ ስትሆንሽ እንጂ አብረሽ አትኖሪኝም አይደለም። ስለዚህ የትን ብትሄድ እኔ ላያት አልችልም። እኔ እሷን ላገኛት ስል እንጂ አብረን የምንውለው ነው ነው ምናልባት አንተ ልታናድህ ቢሆንስ ወንድ ይዛ የመጣችበት እርግጠኛ ነ ፍቅረኛ እንደሆነ እርግጠኛ ነኝ። ምክንያቱም ለኔ በዚህ በ ከማለችልኝ ሁሌ ይነግራታል። በዚህ መንገድ ከማለችልኝ ወይ እንደዚህ አይነት ቃላት ከተጠቀመች የእውነት እንደሆነ ትነግረኛለች። እሷ እራሱ ማለት ነው። እና የእውነት ባይሆን ኑሮ አንደኛ ፕራንክን ቢሆን ወይም ደግሞ እኔን ለማናደድ ቢሆን ትደውልልኝ ነበር እኮ። እሱን ነው እንድታረጋግጥ የፈለግኩት። ሴት ልጅ ብላተኛ ናት። ከብዙ ሰው ጋር ሳጣራ ደግሞ የሆነ ወሬ፣ የሰው ወሬ መስማት፣ በነገራችን ላይ ፍቅር ላይ ስትኖሪ የሰው ወሬ መስማት የለም። እና እኔ ስጠይቅ ምናምን ሰዎችን ከዚህ ልጅ ጋር ከአሁን በፊት ተገናኝተው እንደሚያውቁ፣ ግን ሰውን መስማት አልፈለግም። እና በጣም ተስፋ ቆረጥ። እንዴት ያ ሁሉ የለፋንበት ሲገር አስቢ። እኔ ዛሬ ሲጋራዥ ስጠጣ ስላገኘሽኝ እንደዚህ አይነት ሰው አይደለም። ይሄን ሁሉ ነገር ልታደርግ የቻለችው እንዴት? ባንተ ላይ ይሄን ሁላ አብራችሁ ብዙ ህይወት ካሳለፋችሁ ይሄን ነገር ማድረጉ ምን አስፈለገ? ምናልባት ምክንያት ፈልጋ እንደሆነ ብዬ አስባለሁ ወይ ይመስለኛል። የሰው ልጅ ኮ ለመለየት በእርግጥ ምክንያት አያስፈልገውም በትንሽ ነገርም ይለያያል ግን እሷ ይሄን ነገር አዘጋጅተው መሰለኝ። ከዛ በቃ በጣም ነው እንትን ያለ እኔ እንደ እንደ ሲቶን አይቻታለሁ። ከዛ በኋላም አልደወለችልም ምናምን አልደወለችም። እኔ ስደውል የእኔ ስልክ ብሎክ ተደርጓል መሰለኝ። በሌላ ሰው ስደውል ስልኩ ይጠራል ግን አይነሳም። በእኔ ስደውል ግን ስልኩ አይሰራ እና በቃ ይሄንን የወሰንኩበት ምክንያት ስራ ቦታም ደሄድ ነበረ እና በጣም ተጨናነኩኝ አንዳንድ ወሬዎችን ሳጣራ እሷ ከምትነግረ ነገሮችን ሳስብ በቃ የኔን የመሲ ነገር አብቅቶለታል፣ እኔና መሲ ከዚህ በኋላ ተለያይተናል ብዬ ስላሰብኩኝ እና ማለት ህይወት ላይ ሰው የሚመጣው በምክንያት ነው የሚሄደው በምክንያት ይህም ማመን አለብህ እና የፈለገ ነገር በመሀላችሁ ላይ ጋ ቢፈጠር አንደኛ ሰው ማስገባት የለባችሁም፣ ሁለተኛ ደግሞ ማለት አላቅም ከአንተ የተሻለ ግን አብራችሁን መቀጠል የማትችሉ ከሆነ ደግሞ በሰላም ተለያይተ የራስን ህይወት መኖር ነው እንጂ ከእንደዚህ አይነት ህይወት ውስጥ መግባት አስፈላጊ ነው ብዬ አላስብም። ምክንያቱም ሴት ልጅ በልጠ ስታይህ ነው ከአንተ አንተ የምትፈልግ እንዲህ ስለሆንክ፣ እንደውም ለሷ በጣም ቀላል ነው። ማለት የእውነት እንደተቆጣጠረች ነው ሊሰማት የሚችለው፣ ያ ደግሞ መሆን የለበትም። አንተ በቃ እንዲህ አንዳንዴ እኮ ጣል ጣል የሚያደርግን የምንወደው አንዳንዴ የሴቶች ባህሪ ነው። ስለዚህ የእውነት እሷ ፍቅረኛዋ ከሆነ መርጣው ከሆነ ሄደችው። አንተ ህይወትን በዚህ መልኩ ማሳለፍ የለብም። እንደነገርከኝ ከሆነ በፋሚሊ ኬዝ ምናምን ብዙ ቻሌንጅ አሳልፈሃል በሷ የተነሳ። ስለዚህ ይህንን መረዳት ካልቻለች ወይ ምክንያት ሊኖራት ይችላል ወይ ደግሞ ምርጫውን መርጣ ነው የሄደችው። ገባህ? ስለዚህ አንተም የምርጫውን ህይወት እኮ አንድ ምርጫ ብቻ ከዚህ በፊት ካለሷ ኖርሃል የለ እንዴ? ከዚህ በኋላም መኖር መቀጠል የምችሉት ነገር ካለ ደግሞ መቀጠልን ያለባችሁ ነገሩን ፈታችሁ። ከዛ ውጭ ግን በዚህ ሁኔታ ህይወትን መበጥበጥ ብዙ ዋጋ የከፈለል ቤተሰቦችንም አተርሳናት ነን ገባ። በዚህ መልኩ ብታይ በኔ ቦታ ቁጭ ብላ ብታየው በጣም ከባድ ነው ስሜቱ። ስለዚህ እኔም እዚህ የመጣሁት ባባቲ ሲዝ ነው ነውና እዚህ የመጣሁት ፋሚሊዎች የሚያውቃሉ እዚህ የመጣሁት እዚህ የምኖር ሰው ነበርክ ድሮ ግን አባቴ ጋር የመጣው አሁን ላይ አባቴ ታሙን የመጣውትና፣ ብዙ ነገሮችን ከታርጌ ነው የመጣው አዲስ አበባ ስመጣ ገባ። እና እዚህ ጓደኛ አገኘው ማለት ነው አንተንም እስካለው ድረስ እኔ ማምሰልና ጓደኛ ስላገኘ፣ አዎ ስለዚህ፣ ዩቲዩበር ነኝ ብለሃል፣ ዩቲዩብን ማቋረጥ የለብህም እየተጋገዝንም እንሰራለን። ፋሚሊዎቼ ያው እንግዲህ በለቀኩት ቪዲዮ ላይ ደግሞ ማለት በጣም አዝነው ነበረ በአንተ ሁኔታ ምናምን ነገር እንዲህ የፈለገ ነገር ቢሆን ሴት ልጅን እንደዚህ ማድረግ እንደሌለብህ ነው። በጣም እንትን ያሉትና ማለት አንተ ሴት ልጅ በህይወት ላይ ብትገባም ብትወጣም። አንተ ግን ህይወትን ማበላሸት የለብህም ገባህ። ስለዚህ ጠንክረህ መስራት እንዳለብህ ነው ብዙዎቹ ሲነግሩኝ የነበሩትና በቃ እኔን ጓደኛ አግኝቻለሁ ደስ ብሎኛል፣ ደስ ብሎኛል። ማለት አሁን ቅድም እዛ ቦታ ላይ እዛ ስንገናኘው ፈልጊው፣ አይደለም ምናልባት አንዳንዴ ሰው ልጅ የሚተዋወቅበት መንገድ ብዙ ነገሮች እና በድንገት እኔ አንችን ስላገኘው እኔ በቃ አልጠበቅኩም፣ እኔን የሚያግዘኝ ሰው ወይም ለእኔ ጥሩ አመለካከት ያለው ሰው ይመጣል ብዬ አስቢ ነ እና ቅድም ማለት እዛ ቦታ ላይም ስንገናኝ አንችንም ሰድብሻ መሰለኝ ይቅርታ መጣ ችግር የለም ያው ያለበት ሁኔታ ስለሆነ ቂማ ሊያስፈብን ተረድቻ አለሁ ያው እኔም ሳላስበው ውሎዬ ከአንተ ጋር ሆነ። ታውቃለህ እኔ የእውነት የወጣሁት አንተን አገኘሃለሁ ብዬ ማለት በቃ ከቤተሰቦች ጋር ባህርዳርን እያሳያቸው ላለው ነበር ያሰብኩት። አንተም የባህርዳር ሰውና አገናኘን። አይ ደስ ይላል የምር። እንግዲህ አይዞክ ከዚህ በኋላ እንተጋገዛለን ቤቲ፣ የምር እንተጋገዛለን። አዲስ አበባ መጥተሃል? አዎ፣ ለስራ በጣም ለስራ መጥቻለሁ። በመጀመሪያው ጊዜ ስራ ፍለጋ ነበር ማለት ነው። ነገሮች አልተስተካከሉም፣ እንደጠበኳቸውም አልሆኑም። አዎ፣ አዲስ አበባ ከባድ ነው። አዎ፣ ሁለተኛ ደግሞ በጣም አጣብቂኝ ውስጥ ስለነበረ የግድ እንዳልኩ ፍቅር ላይ ትልቅ ችግር ያጋጥመሻል እና የመጣውን ነገር ደግሞ ለመጋፈጥ እዚህ ጋር ከሆንኩኝ ብዙ ነገሮች ይፈጠራሉ፣ እና ሀገር መቀየር እንዳለብኝ በቤተሰብ ሁኔታ ሀገር ቀይሬ ነበረ። ነገሮች ተስተካክለው ተመለስ ነው ወደ ባህር ዳር ማለት ነው። እና በስራው ላይ ዋጋ በጣም የሚከፍል ሰው ነው። እና እኔም ሌላ ሀገር ሂጄ አውቃለው፣ በዩቲዩብ ስራ ደሴ ሂጄ አውቃለው ምናምን። እና አንዳንዴ እንደጠበቅካቸው ላታገኛቸው ትችላለህ ማለት ስራህ እንደጠበቅከው እንደዛ አንተ እንዳወጣበት ኢነርጂ ጉልበት ላታገኘው ትችላለህ። ያ ስለሆነ ሁሉን ነገር ደግሞ እሱ ነው የሚፈጽመው፣ እኛ ብቻ ሰበቡን ነው የምናደርሰውና ምናልባት ከዚህ በኋላ ምን እናንተ የተገናኘነው በምክንያት ነው ከዚህ በኋላ በደንብ እንሰራለን ብዬ ተስፋ አደረጋለሁ። አመሰግናለሁ። ማለት በዚህ ጊዜ እንደዚህ አይነት ሰው ይኖራል ብዬ አስቤ አላውቅም። ያደረግሽ ነገር በሙሉ እዛ ቦታ ላይ እንዳልኩሽ እኔ ወድጄ ወይም ደግሞ ፈልጌው አይደለም ያን ነገር ማረገው እዛ ቦታ ላይ የተቀመጥኩትን ፈልጌው ሳይሆን አማራጭ ስላትሆና መሄጃ ስላልነበር አሁን ግን አንቺ ከጎን የመጣሽ ስላጽናናሽ ወደ ጥሩ መንገድ እንደሄድ ስድ ስለመከርሽኝ ከልቤ ማለት ነው አመሰግናለሁ በጣም ኧረ ችግር የለም ባህር ዳር ትቆያለች ያው አባት ሲ በደንብ እስኪያገግም ድረስ ነው እዚህ መሆን ነው እና አባትሽ ታሞ ነው የመጣሽው እና አሁን ደህና ነው አሁን ደህና ነው ልካም እዚህ የምትቆይ ከሆነ ብዙ ባህር ዳር ላይ የማውቃቸው ቦታዎች ስላሉ ምናልባት ብዙ ጊዜ ሆኖሻል? ባህር ዳር ከመጣሽ አንድ ሳምንት ምናምን ሆኛል። እና ከለ እንትን ካልሽስ ማለት የት ነበር? አዲስ አበባ አይደለም ትኖሪ? አዲስ አበባ እንትን ሆኖ ነው እና ከባህር ዳር ከራርሽ ምን ያህል ጊዜ ሆኖሻል? ኧረ ብዙ ዓመት ሆኖኛል። በጣም ብዙ ዓመት ሆኖኛል። ምን ያህል በምሳሌ? አት ሊስት አንድ አራት ዓመት አራት ዓመት በጣም ብዙ ነው። ስለዚህ በአራት ዓመት ውስጥ ብዙ የተቀየሩ ቦታዎች አሉ። እዛ ቦታ ላይ ወስድሻለሁ። ቃል ገባለኝ፣ ከልብ አመሰግናለሁ። መስሎኛል ያመንኩሽ፣ አወይ ሞኝነቴ። ስንታክጄ ነበር ለፍቅርሽ፣ እኔማ በቤቴ አለኩሽ መችም ሆኖ አላንዴ